አንድ ሰው ከእናንተ ጋር መጨቃጨቅ ይጀምራል። ድምጻቸው ከፍ ይላል፣ ቃላቶቻቸው የእናንተ ትርጉምን ያጣምማሉ። የልብ ምታችሁን በደረታችሁ ውስጥ ሊሰማችሁ ይችላል። እናንተም ማስረዳት ወይም ነጥባችሁን ማረጋገጥ ትፈልጋላችሁ። ነገር ግን እንደዚያ ማድረግ እንደጀመራችሁ በእነሱ ቁጥጥር ውስጥ ገብታችኋል። ምክንያቱም በስሜት ምላሽ ስትሰጡ ውይይቱን መምራት አቅማችሁ በእነሱ ዜማ መዝፈን ትጀምራላችሁ። ስቶይኮች ይህንን ከማንም በተሻለ ተረድተውታል። ክርክሮች ስለ እውነት እምብዛም እንዳልሆኑ ያውቁ ነበር። ማንኛውም ክርክር የሚያፈርሱ አምስት የስቶይክ ጥያቄዎችን በመጠየቅ ግጭትን ሳይሆን ግልጽነት በመጠቀም እናያለን። እነዚህ ጥያቄዎች እንደ ጨው በውሃ ውስጥ እንዳለ ትርምስ ያቀልጣሉ። እነዚህ ማታለያዎች አይደሉም፣ በፍልስፍና የተፈጠሩና በልምድ የተጣሩ መሳሪያዎች ናቸው። እንደ ሶቅራጦስ፣ ማርከስ ኦሪሌስና ኤፒክቲከስ ያሉ ሰዎች ቅዠትን ወይም ኢጎን እና ስሜታዊ ወጥመዶችን ለማጋለጥ የሚጠቀሙባቸው ነበሩ። ከሁሉም በላይ አስፈላጊ በሆነው ጥያቄ እንጀምር። የመጀመሪያው ጥያቄ ይህ ስለ ትክክል መሆን ነው ወይስ ስለ ችግር መፍታት? ይህ በኢጎና በብልሃት መካከል ያለው የመከፋፈል መስመር ነው። ምክንያቱም አስቀያሚ ሆኖ የሚቀር እያንዳንዱን ክርክር ከረጅም ጊዜ በፊት ስለ እውነት መሆን አቁሞ ስለ ኩራት እየሆነ መጣ። ሁለት ኢጎ ያላቸው ሰዎች በመረጋገጫ ስነ ስርዓት ውስጥ ተቆልፈዋል። አንዱ ለማሸነፍ ሲሞክር፣ ሌላኛው ለመሸነፍ ፈቃደኛ አይደለም። ስቶይኮች ስለዚህ ወጥመድ ራሳችንን ማረጋገጥ አስፈላጊ መሆኑን አስጠንቅቀዋል። እውነትን የሚፈልግ ሰው ትክክል መሆን ግድ የለውም። ነፃ መሆኑን ያስባል። ይህ ጥያቄ በተረጋጋ መንፈስ ጠይቁት። እዚህ ለመሆን እየሞከርን ነው ወይስ የሆነ ነገር ለመፍታት እየሞከርን ነው? መሳሪያ አይደለም፣ ይህ መስታወት ነው። በዚያ መስታወት ውስጥ እውነታውን ታያላችሁ። አብዛኛዎቹ ግጭቶች ኢጎን የሚደብቁ መሆናቸውን ታያላችሁ። አንድ ሰው ያንን ጥያቄ ሲሰማ ወዲያውን ያቆማል፣ ምክንያቱም በድንገት መምረጥ አለባቸው ለኩራት መዋጋት ይቀጥላሉ፣ ወይስ በግልጽ ማሰብ ይጀምራሉ? ጥቂቶች ማሸነፍ እንደሚፈልጉ ብቻ ይቀበላሉ። አብዛኛዎቹ ሰዎች ግን ወይ ይረጋሉ ወይም ይሄዳሉ። ያም ሆነ ይህ ግን ቁጥጥራችሁ እንደገና ታገኛላችሁ። ክርክሮች የሚያብቁት አንድ ሰው ሲያሸንፍ ሳይሆን አንድ ሰው እሳቱን ለመመገብ ፈቃደኛ ባለ መሆኑ ነው። አየሩ አንዴ ከተረጋጋ በኋላ ሁለተኛውን ጥያቄ ትጠቀማላችሁ። ሁለተኛው ጥያቄ በምን ላይ ነው የምንስማማው? ክርክሮች ብዙውን ጊዜ እንደ ጭስ ይስፋፋሉ። እናንተ በጭራሽ አትስማሙም ብሏቸው ሁል ጊዜ ይህንን ታደርጋላችሁ። ነገር ግን እነዚህ ረቂቅ ነገሮች ስሜታዊ ጭጋግ ናቸው። ስቶይኮች ቋንቋ የትርምስ የመጀመሪያው መሳሪያ መሆኑን ተረድተዋል። ምን ችግር እንዳለ መግለጽ ካልቻልክ ማስተካከል አትችልም። ኤፒክቲከስ እንዲህ ብለዋል። በመጀመሪያ የምትናገረው ትርጉም ዕወቅና ከዚያ ተናገር። ይህንን ጥያቄ ስትጠይቅ ጭጋጉን ትቆርጣለህ። ክርክሩን ከሰማይ ወደ መሬት ትመልሳለህ። ከዛ የቀረው ቀላል ችግር ወይም ጨርሶ ምንም አይደለም። አብዛኛዎቹ ሰዎች የሚጣሉት ስለሚናገሩት ነገር ስላላወቁ ነው። ከግምታዊ አስተሳሰብ የተገነቡ መናፍስትን እየተዋጉ ነው። አለመግባባቱን አንድ ላይ ካደረጋችሁ በኋላ አብዛኛዎቹ ግጭቶች ይፈርሳሉ። ሦስተኛው ጥያቄ ሐሳብህን የሚቀይረው ምንድነው? ማርከስ ኦሬሊየስ እንዲህ ሲል ጽፈዋል። ማንም ሰው ሊክደኝ የሚችል ከሆነ ስህተት እየሠራሁ እንደሆነ አሳየኝ፣ በደስታ እቀይራለሁ እለዋለሁ። የምፈልገው እውነት ነው። ይህ መስፈርት የክፍት አእምሮ ነው። ይህንን ጥያቄ በእርጋታ ጠይቁ። በትክክል የሚከራከሩና በኢጎ የሚከራከሩ ሰዎች መካከል ያለውን መስመር በሰከንዶች ውስጥ ታያላችሁ። ሀሳባቸውን የሚቀይር ነገር መጥቀስ ከቻላችሁ በውይይት ውስጥ ናችሁ። ማካቤሊ እንዳለው ከግድግዳ ጋር አትከራከርም። አንድ ጊዜ ለዓመታት የዘለቀ የቤተሰብ ክርክር በዚህ ነጠላ ጥያቄ ሲፈርስ አይቻለሁ። ሁለት ዘመዶች እራት ላይ በፖለቲካ ክርክር ምክንያት እየጮኹ ይከራከራሉ። ማንንም የሚያዳምጥ የለም። ከዚያም አንዱ ሰው ሐሳብህን የሚቀይረው ምንድነው? ሲል ጠየቀ። ከዚያም ሌላኛው ሰው ዝምታ ብቻ። ክርክሩ እዚያው ሞተ። ምክንያቱም እውነት ክርክር አያስፈልገውም። በራስ መተማመን ብቻ ነው የሚያስፈልገው። በሕይወታችሁ ውስጥ ምን ያህል ሰዓታት ሊረዷችሁ ከማይችሉ ሰዎች ጋር ስትከራከሩ እንዳባከናችሁ አስቡ። ግልጽነት ለማይፈልግ ሰው ምን ያህል ጊዜ አስረዳችሁ። ለዝግ አስተሳሰብ ላላቸው ሰዎች ማብራሪያ መስጠት እንደሌለባችሁ በወሰናችሁበት ቅጽበት ብዙ ሰዎች ከሚያገኙት በላይ ሰላም ታገኛላችሁ። አራተኛው ጥያቄ የድንበር መስመር፣ ማውራት ትፈልጋለህ ወይስ ችግርህ ለመተንፈስ ትፈልጋለህ? ሴኔካ እንዲህ ሲል ጽፏል፣ ከሚሻሉህ ጋር ተገናኝ። ግን ሁሉም ሰው ማሻሻል አይፈልግም። አንዳንዶች ትርምስን ለማዳመጥ ለሚፈልጉ ሰው ማራገፍ ብቻ ይፈልጋሉ። ይህ ጥያቄ ስሜታዊ ቆሻሻ ከመሆን ይጠብቃቸዋል። በእርጋታ ትጠይቃለህ፣ የኔን አስተያየት ትፈልጋለህ ወይስ መተንፈስ ብቻ ነው የሚያስፈልግህ? አየራቸው ማስወጣት ከፈለጉ ብቻ ድንበራችሁን አስቀምጡና እንዲናገሩ ፍቀድላቸው። እውነተኛ ውይይት ከፈለጉ ግልጽነትን የሚፈልጉ ሁለት ወገኖች አድርጋችሁ ተመልከቱ። እናንተ በመጠየቃችሁ ከተናደዱ ግን ያን እድየት መልስ ነው። ከእናንተ ጋር እያወሩ አልነበረም ማለት ነው። ሊቆጣጥሯችሁ ብቻ ነበር የሚፈልጉት። ትርምስ እርጋታችሁን እንዲወር አትፍቀዱ። በመጨረሻም ክርክሮችን በቋሚነት የሚያበቃው ጥያቄ ማርከስ ኦሪሌስ ራሱን የጠየቀው ካልተስማማን ምን ይሆናል? ይህ ነጠላ ጥያቄ በአብዛኛዎቹ ግጭቶች ስር ስምምነት ያስፈልጋል የሚለውን የተሳሳተ ግንዛቤ ያጋልጣል። አለመስማማትና አሁንም እርስ በርስ መከባበር ትችላላችሁ። አለመስማማትና አሁንም አብራችሁ መኖር ትችላላችሁ። ቀስ ብላችሁ ጠይቁ። ካልተስማማን ምን ይሆናል? 90% የሚሆነው ጊዜ መልሱ ምንም አይደለም። ምንም ውጤት የለውም፣ ውድቀት የለም፣ ኢጎ ብቻ። ማርከስ እንዲህ ብለዋል፣ ሁል ጊዜ ምንም አስተያየት የሌለ የመሆን አማራጭ አለ። ያ የመጨረሻው የስቴክ እውነት ነው። ነፃነት የሚገኘው በድል አይደለም፣ የማሸነፍ አስፈላጊነት በመተው ነው። እነዚህ አምስት ጥያቄዎችን ስለማጭበርበር አይደሉም፣ ስለነፃነት ናቸው። ትርጉም የለች ጦርነቶችን ከመዋጋት ያድናቸዋል። ጊዜያችሁና ትኩረታችሁን ይቆጥባሉ። ሶክራጦስ ፍልስፍናዊ አዋላጅነት ብሎ ጠርቶታል። ከግራ መጋባት እውነትን የሚያቀርቡ ጥያቄዎች፣ እያንዳንዱ ግልጽነት ብቻ እስኪቀር ድረስ በራስ መተማመናችሁ ይቋረጣል። ብዙ ጊዜ ጠይቋቸውና፣ እንግዳ ነገር ታስተውላላችሁ። ሰዎች ከእናንተ ጋር መጨቃጨቅ ያቆማሉ። በዙሪያችሁ ያሉ ሰዎች መረጋጋት ይጀምራሉ። ጉልበታችሁ ከእንግዲህ ማዕበሉን ስለማይመገብ፣ ራሳችሁን ለመረጋገጥ ያንን ተስፋ አስቆራጭ ክርክር መስማታችሁን ታቆማላችሁ። ምክንያቱም በመጨረሻ ሰላም በራሳችሁ እንጂ በሌሎች የሚሰጥ እንዳልሆነ ስለምትረዱ ነው። የምታስወግዱት እያንዳንዱን አላስፈላጊ ክርክር ትንሽ የነፃነት ተግባር ነው። የምትይዙት እያንዳንዱን የተረጋጋ ጸጥታ አብዛኛዎቹ ሰዎች የማያድርጉት ነገር እናንተ ራሳችሁ እንደተቆጣጠራችሁ የሚያሳይ ማስረጃ ነው። ይህንን አስታውሱ። ክርክሩን ማሸነፍ የማያስፈልገው ሰው ሁል ጊዜ ክፍሉን ያሸንፋል። ምክንያቱም መረጋጋት ቁጥጥር ነው፣ ግልጽነት የበላይነት ነው። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ጫው